እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። የተለያዩ ርዕሰ ጉዳዮችን በዛሬ ፕሮግራማችን ላይ የምናነሳ ነው የሚሆነው። ውድ ቤተሰቦቻችን እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከዝውውር ጉዳዮች ጋር በተያያዘ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደርጋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ኑ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም እንጀምር። አርነስ ሎት የጄምስ ማክኔል ትልቅ አድናቂ እንደሆኑ ይነገራል። አማካዩ በሚቀጥለው የውድድር ዘመንም የዋተሮ ኤንዶ አይነት የቡድን ሚና ሊኖረው እንደሚችልና አርነስ ሎት ደግሞ ይህንን ተጫዋች እንደሚያደንቁት ጭምር የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ፋብሪሲዮ ሮማኖ እንዳለው ከሆነ ሊቨርፑሎች ምንም እንኳን እስካሁን ደስ ሶስት ያክል ተጫዋቾችን ቢያዘዋውሩም የ ጀረሚ ፍሪምፖንግን ዝውውር ቢያጠናቀቁም የፍሎሪያን ቨርትዘን ዝውውርም እንዲሁ ቢያጠናቀቁም እንዲሁም ሚሎስ ኪርኬዝም ለመፈረም ከጫፍ ቢደርስም አሁንም ግን ሊቨርፑል በገበያው ላይ በጣም በንቃት እየተሳተፈና ሌሎች ቦታዎችንም ለማጠናከር በትልቁ እንቅስቃሴ እያደረገ እንደሚገኝ የሚያሳዩ ሪፖርቶች ናቸው በሰፊው እየወጡ የሚገኙትና ፋብሪሲዮ ሮማኖ እንዳለው ከሆነ ሊቨርፑል አሁንም በዝውውር ገበያው ላይ በጣም በንቃት መሳተፋቸውን ይቀጥላሉ ሲልም ጭምር ነው ሀሳቡን ያጋረው። ለዳርዊን ኑኔስ በናፖሊና በሊቨርፑል መካከል የሚደረገው ውይይት አሁንም እንደቀጠለ ነው። ሁለቱ ክለቦች በዝውውር ክፍያ ላይ ስምምነት ላይ መድረስ አለባቸው። ናፖሊ ከ40 እስከ 42 ሚሊየን ፓውንድም መነሻ በማድረግ ላይ ሲሆኑ ሊቨርፑል ደግሞ ቦነስን ጨምሮ ቢያንስ 8 ሚሊየን ዩሮ ተጨማሪ ይፈልጋሉ የሚል ሪፖርት ነው እየወጣ የሚገኘው። ስለዚህ በዳርዊን ኑኔስ እና በሁለቱ ክለቦች መካከልም ውይይቶች እንደቀጠሉ ጭምር አልፍሬዶ ፔዱላ መረጃውን አጋርቷል። የርገን ክሎብ ስለ አሊሰን ቤከር ዝውውር ይናገራሉ። የእሱ ዝውውር ለእኔ ትልቁ ህልሜ ነበር። አንተ ቡድንህን መገንባት ከፈለክ ከኋላ መሆን አለበት። ሌሎችን ልናስፈርም ተቃርበን ነበር። የእሱ ዝውውር ተሳክቶ ቢሆን ኖሮ አሊሰንን የሚያስፈርም ገንዘብ አናገኝም ነበር እንዲሁ ይህንን ውሳኔ ሊቨርፑል ወደፊት ጥሩ እንዲሆን የሚያደረገው ዝውውር ነበር ሲል የአሊሰን ቤከርን ዝውውር ይናገራሉ እና በዛ ዝውውር በጣም ትልቅ ነገር እንደሰሩና ለቡድኑ በጣም ትልቅ ጥቅም የሰጠ ዝውውር እንደሆነም ጭምር እየተናገሩ ይገኛሉ አሰልጣኝ የርገን ክሎፕ። አርሰናልን ደግሞ የተመለከቱ መረጃዎችን እናንሰ። አርሰናል ተጫዋች ለማስፈረም ጥያቄ አቀረበ። የሰሜን ለንደኑ ክለብ አርሰናል የብሬንትፈርዱን የመሃል ሜዳ ተጫዋች ክሪስቲያን ኖርጋርድን ለማስፈረም እየሰሩ መሆናቸውን የተገለጸው አርሰናሎች ተጫዋቹን ለማስፈረም 11 ሚሊዮን ፓውንድ አቅርበው የብሬንትፈርድን ምላሽም በመጠባበቅ ላይ መሆናቸው እየተነገረ ይገኛል። አርሰናል የ31 ዓመቱን አማካይ ክሪስቲያን ኖርጋርድን የቶማስ ፓርቴ ተተኪ ለማድረግም እየሰሩ መሆኑን ነው ዘገባው ያሳየው። ዴንማርካዊው አማካይ ኖርጋርድ በብሬንትፈርድ ቤት እስከ 2027 የሚያቆየው ውል ያለው ሲሆን አርሰናልን መቀላቀል እንደሚፈልግም ነው ዘገባው የሚያሳየው። በአርሰናል ያለው ውል ለማራዘምም እስካሁን ከስምምነት ያልደረሰው ቶማስ ፓርቴ በቀጣይ ክለቡን በነጻ ይለቃል ተብሎ ይጠበቃል። ቶማስ ፓርቴና አርሰናልን የሚለቅ ከሆነ በዚህ ክረምትም ከአርሰናል ጋር የተለያየ ሁለተኛው የመሀል ሜዳ ተጫዋች ይሆናል። እንግዲህ ጆርጂኒዮ ቀደም ብሎ መለየቱ ይታወሳል። አሁን ደግሞ ይህም ቶማስ ፓርቴም ሊለያያቸው እንደሚችል የሚያሳዩ ሪፖርቶች ናቸው። እጡት ክሪስቲያን ኖርጋርድ ከብሬንትፈርድ እንግዲህ ለማስፈረም አርሰናሎች ግን በጣም በትልቁም እየተንቀሳቀሱ እንደሚገኙና 11 ሚሊዮን ዩሮ አካባቢም እንዳቀረቡ ጭምርና የብሬንትፈርድን ምላሽም በመጠበቅ ላይ እንደሆኑ ጭምር ዳቪድ ኦርነስቲን እያጋራ ይገኛል። አርሰናሎች ከብሬንትፈርድ ጋር እንዲሁ ከኖርጋርድም የማስፈረም ፍላጎትን በይፋ መግለጻቸው ነው ዳቪድ ኦርነስቲን እንዲሁ እየገለጸ የሚገኘው በአንጻሩ ሳንቲ አውና የተባለው የመረጃ ምንጭ እንደተናገረው ከሆነ ደግሞ ክሪስቲያን ኖርጋርድም ጭምር አርሰናልን መቀላቀል እንደሚፈልግ የሚያሳዩ ሪፖርቶችን አውጥተዋል። በሁለቱ ክለቦች መካከል የሚደረገው ንግግር ነው የቀጠለው። ተጫዋቹ ግን ወደ አርሰናል የመዘወሩን እድል በትልቁ እንደሚመለከተው ጭምር ይናገራል። ታማኞቹ የሚባሉት ዳቪድ ወርነስቲን፣ ፋብሪሲዮ ሮማኖ አርሰናል ለኖርጋርድም ጥያቄ ጭምር ማቅረቡን የሚያሳዩ ሪፖርቶች ናቸው የወጡት ቶማስ ፓርቴ ከክለቡ ጋር እንደማይቀጥል እየተረጋገጠ የመጣ ጉዳይ ነው። አትሌቲኮ ማድሪድ የቀድሞ ክለቡ ቶማስ ፓርቴን እንደገና ከአርሰናል በነጻ ለማስፈረም ፍላጎት እንዳለው ጭምር ኢኤስፒኤን መረጃውን እያጋራ ይገኛል። ስለዚህም አርሰናል በመሀል ሜዳው ላይ እነዚህን ለውጦች ሊያደርግ የሚችልበት እድል ሰፊ ነው ተብሎ ይታሰባል። የቀደሞ የአርሰናል ተጫዋች የሆነው ቹፓ አክፖሞ እንግዲህ ቪክተር ዮከርሽ በጣም ጥሩ የሆነ አጥቂ ነው፣ እጅግ አስደናቂ ተጫዋች ነው። እኔ የአርሰናል የፊት መስመረን ሮድሪጎ፣ ቪክተር ዮከርሽ ና ቦካዮ ሳካ ሆነው እንዲመሩት እምኛለሁ እነዚህ ሶስት ተጫዋቾች በጣም ጎበዝ ተጫዋቾች ናቸው። ለቡድንህ ምንም ነገር ማምጣት የሚችሉ ተጫዋቾች ናቸው እና በቀጣይ የውድድር አመት ሮድሪጎ፣ ዮከርሽ ና ሳካ ለአርሰናል የፊት መስመር ቢጣመሩ በጣም አስደናቂ ጥምረት ይሆናል ሲልም ጭምር ነው የተናገረው። ቹፓክፓም ይህንን ሀሳብ ሲሰጥ ሲቪያ ለሉሲያን አጉሜ ሽያጭም ከፍተኛውን ትርፍ ማግኘት ይፈልጋል። ስለዚህም ከኢንተር ጋር የተስማማውን የመብት አንቀጽ ለመክፈልም የሚያስፈልገውን ገንዘብ ለማግኘት በቅርቡ እሱን ለመሸጥም ተስፋ ያደርጋሉ። ኢንተር ከተጫዋቹ ዝውውር ሃምሳ በመቶ ያገኛሉ። የዝውውር የተወሳሰበ ነው፣ እናም ነገሮች እንዴት እንደሚሄዱ የሚታይ ጉዳይ ነው። አርሰናሎች ይህንን ተጫዋች እንደሚፈልጉት ይታወቃል። ሉሲያን አጉሜን፣ ነገር ግን ይህንን ዝውውር ለመጨረስ ግን በጣም ጠንከር ያለ ነገር ሊገጥማቸው እንደሚችልና አርሰናል ወደ ሌሎች አማራጮችም ሊዞር እንደሆነ እንደሆነ የሚያሳዩ ሪፖርቶች ናቸው ወጡት። ኬፓ አሪ ዛባላ ጋ፣ ከአርሰናል ጋር ኮንትራቱን በይፋ ተፈራርሟል። ስፔናዊው ግብ ጠባቂ በዝውውር መስኮቱ ከማርቲን ዙቤሜንዲ በኋላ ቡድኑን የተቀላቀለ ሁለተኛው ይፋዊ ተጫዋችም ሆኗል። ሁሉም ወረቀቶች ተፈረመዋል። ኬፓ አሪ ዛባላ ጋ እንግዲህ አሁን ላይ ወደ አርሰናል ከመጣ በኋላ የዳቪድ ራያ ተጠባባቂ ግብ ጠባቂ ይሆናል ተብሎ ነው የሚጠበቀው። በተለይ ዳቪድ ራያ እንግዲህ በዋናነት ይህንን ቡድን በደንብ እያገለገለ የሚገኝ ግብ ጠባቂ እንደሆነ ይታወቃልና ግብ ጠባቂን እንግዲህ ተተኪው ይሆናል ወይም ደግሞ ተጠባባቂ ይሆናል ተብሎ ይጠበቃል። አዲስ የመጣው ከፓሪዛ ባላጋ እንግዲህ በርካታ ያሉ አሰልጣኞች የራሳቸውን ሀገር ዜጎች በአንድ ክለብ ውስጥ እንግዲህ መሰብሰብ የተለመደ ጉዳይ ነው። ከዚህ በፊትም የተለያዩ አሰልጣኞች እነዚህን ጉዳዮች ሲያደርጉ እንደነበር እናስታውሳለን። አሰልጣኝ ሚኬል አርቴታ ይሄ ነገርን ሊያደርግ ይመስላል። የተለያዩ በርካታ ያሉ ስፔናዊያን ተጫዋቾች በዚህ ስብስብ ውስጥ እየተመለከተ ነው። በቅርብ እንኳን የፈረሙት ፈራሚዎች እነ ሚኬል ሜሪኖ፣ እንዲሁ ደግሞ በዚህ የዝውውር መስኮት የፈረመው ደግሞ እንዲሁ ማርቲን ዙቤሜንዲ፣ አሁን የመጣው ኬፓ አሪዛባላጋ፣ ሌሎችም ስፔናዊያን ተጫዋቾች በዚህ ስብስብ ውስጥ ይገኛሉ እና እንዲሁ ደግሞ ሌሎችንም ተጫዋቾችን ለማምጣት ሙከራዎችን ያደረጋሉ ና ስፔናውያን ተጫዋቾች በዚህ ቡድን ውስጥ በደንብ ሊኖሩ እንደሚችሉ የሚያሳዩ ሪፖርቶች ናቸው። አሁን ላይ እየተዘገበ የሚገኘው ማንቸስተር ዩናይትድን ደግሞ እንመልከት። የቱርኩ ክለብ ጋላት ሳራይ በማንቸስተር ዩናይትድ የሚፈለገው ንግብ ጠባቂ ኤሚ ማርቲኔዝን ና ፈረንሳዊውን የግራ መስመር ተከላካይ ሉካ ዲኜን ለማስፈረም ከአስተን ቪላ አመራሮች ጋር ውይይት ጀምረዋል። ጋላት ሳሪያዎች ለሁለቱ ተጫዋቾች ዝውውር 26 እስከ 27 ሚሊዮን ዩሮም ለመክፈል የዝውውር ገንዘብም እያዘጋጁ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ ይህንን ግብ ጠባቂ ማለትም አርጀንቲናዊውን ግብ ጠባቂ ኤሚ ማርቲኔዝን ማስፈረም እንደሚፈልግ በተደጋጋሚ ሲነገር ነበር። አሁን ደግሞ የቱርኩ ክለብ ጋላት ሳራይ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው። እንደ ፉት መርካቶ ዘገባ ማንቸስተር ዩናይትድ ኤሚ ማርቲኔዝን ለማስፈረም ይፈልጋል ሲባል አስተን ቪላዎች ከዘወሩ ቀጥታ 40 ሚሊዮን ፓውንድ ማግኘት ይፈልጋሉ ሲባል ነበር። ነገር ግን አሁን ላይ የቱርኩ ክለብ ጋላት ሳራይ እነዚህን ሁለት ተጫዋቾች በአንድ ላይ ለማዛወር ነው 26ና 27 ሚሊዮን ፓውንድ ሊያቀርቡ እንደሚችሉ የሚያሳዩ መረጃዎች እየወጡ የሚገኘው። ማንቸስተር ዩናይትዶች ከዩቬንቱስ ጋር የተጫዋች ልውውጥ ለማድረግም ውጥን መያዛቸው እየተነገረ ነው። የማንቸስተር ዩናይትድ ሰዎች የተጫዋች ልውውጥ ለማድረግ የሚያሰቡት እንግሊዛዊውን የግራ መስመር አጥቂ ጄደን ሳንቾን ለዩቬንቱስ ሰጥተው በምትኩ ደግሞ ሰርቢያዊውን የመሀል አጥቂ ዶሻን ቭላሆቪችን ወደ ማንቸስተር ዩናይትድ ለማምጣት እያሰቡ እንደሆነ ነው። ቱቶ ዩቬ መረጃውን ያጋራው በተለይ በፊዮረንቲና በነበረበት ጊዜ እጅግ አስደናቂ ተጫዋች እንደነበር ሲገለጽ የነበረው ዶሻን ቭላሆቪች ወደ ዩቬንቱስ ከመራ በኋላ ግን አንዳንድ መንገጫ ገጮች ገጥመውታል፣ ወይም የተጠበቀውን ያክል መሆን አልቻለም። እንግዲህ አሁንም ድረስ በዚህ ቡድን ውስጥ እየታገለ ነው የሚገኘው። በዚህ ክረምት የተጫዋቾች የዝውውር መስኮት ደግሞ ሊለቅ የሚችልበት እድል ሰፊ ነው። ክለቡም ይህንን ተጫዋች ለመልቀቅ ሐሳቦች እንዳሉት ጭምር ይነገራል እና ዶሻን ቭላሆቪች የተለያዩ ክለቦችን እያናገረም ይገኛል። ከእነዚህ መካከል ማንቸስተር ዩናይትድ አንደኛው ነው። ወደ ማንቸስተር ዩናይትድ ማምራት እንደሚፈልግም ሲገለጽ ነበር። አሁን ላይ ዩናይትዶች ምናልባት ከጄደን ሳንቾ ጋር ቅይር ለማድረግም ሙከራዎችን ሊያደርጉ እንደሚችሉ ነው ቱቶ ዩቬ መረጃውን ያጋረው። ዩናይትድ ለታይለር ማላሽያ ፈላጊ ክለብ አጥቷል። ማንቸስተር ዩናይትድ የመስመር ተጫዋቹን ታይለር ማላሽያን የሚወስድለት ፈላጊ ክለብ ማግኘት መቸገራቸውን የተነገረው ተጫዋቹ በተጠናቀቀው የውድድር አመት ግማሽም በውሰት አምርቶ መጫወቱ ይታወሳል። በውሰት ወደ ፒ ኤስ ቪ አይንድሆቨን ያመራው ታይለር ማላሽያ ከክለቡ ጋር የሊጉን ዋንጫ ማሳካትም ችሎ ነበር። ይሁን እንጂ ኔዘርላንዳዊው የግራ መስመር ተጫዋች ለማስፈረም ፍላጎት ያሳየ ክለብ አለመገኘቱን የተዘገበው አሁን ላይ ማንቸስተር ዩናይትድን ለመልቀቅ የተቃረበው ተጫዋች አንቶኒ መሆኑ ነው እየተገለጸ የሚገኘው። ነገር ግን እንዲሁ ታይለር ማላሽያ በዚህ ክለብ ውስጥ እንግዲህ መሸጥ ይፈልጋል፣ ነገር ግን የሚገዛው ክለብ እንዳላገኘ የሚያሳዩ ሪፖርቶች ናቸው በተደጋጋሚም እየወጡ የሚገኙት። ቅርቡ ሊለቅ ቅርብ የሆነው ተጫዋች ይኸኛው አንቶኒ እንደሆነ እየተገለጸ ይገኛል። እንደ መረጃዎቹ ከሆነ ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው እስከ ህይወቴ ፍጻሜ ድረስ ይህንን ክለብ ሲናፍቀኝ ይኖራል። የዚህ ክለብ ደጋፊዎች በምታልፍበት የትኛውም ሁኔታ ሁሉ አብረውክ ይሆናሉ። የክለቡ ወቅታዊ ውጤት እነርሱን የሚሰጡን ድጋፍ ላይ ምንም አይነት ተጽዕኖ አልነበረውም። እነርሱ በየሳምንቱ ወደ ኦልትራፎርድ በመምጣት ባላቸው አቅም ሁሉ ደግፈው ይሰጡናል እናም በቆየሁባቸው አመታት ሁሉ እነርሱ ሲሰጡ ለነበረው ድጋፍም በሙሉ ምስጋኔን ላቀርብ እወዳለሁ። ይህንን ክለብ የምለያየውም እንደ ተጫዋችነት ነው። ነገር ግን እስከ ህይወቴ ፍጻሜ ለቡድኑ ድጋፌን እሰጣለሁ። በዚህ ክለብ በነበረኝ ቆይታ እኮራለሁ። ብዙ ውጣ ውረዶች ቢኖሩም የክለቡ ታሪክ አንዱ አካል በመሆኔ እኮራለሁ። ስምንት አይረስ ዓመታትን በዚህ ክለብ አሳለፍ ያለው ይሄ ለእኔ ህልምና የማይታመን ስኬት ነው ሲልም ጭምር ነው የተናገረው። ቪክተር ሊንድሎፍ ነው ይህንን ሀሳብ የሰጠው። ከማንቸስተር ዩናይትድ ጋር መለየቱ የሚታወስ ነው። ቸልሲን የተመለከቱ መረጃዎችን እናንሰ። ዘጠኝ ቁጥር ማሊያን መልበስ አያስፈራኝም ብሏል። ሊያም ዴላፕ ነው ይህንን ሀሳብ የሰጠው። አዲሱ የሰማዮቹ ፈራሚ የሆነው ሊያም ዴላፕ የቸልሲ ዘጠኝ ቁጥር ማሊያ መልበስ እንደማያስፈራው ነው የሚናገረው። ለቸልሲ የመጀመሪያ ግቡን ትላንትና ማስቆጠር ችሏል ሊያም ዴላፕ። ትላንትና በነበረው የክለቦች የዓለም ዋንጫ ከኤስፔራንስ ደ ቱኒስ ጋር ከቱኒዚያው ክለብ ጋር ጨዋታ ነበራቸው። በዚህ ጨዋታ ላይም ሶስት ለዜሮ በሆነ ውጤት ማሸነፍ ችለዋል። ከሶስቱ ግቦች መካከል ደግሞ አንዱን ጎል እንግዲህ ያስቆጠረው በግሩም ሁኔታ በጣም ቆንጆ የሚባል አጨራረስን በመጠቀም ሊያም ዴላፕ ነውና በጨዋታው ላይ የመጀመሪያ ጎሉን ለክለቡ አስቆጥሯል። በዓለም ክለቦች ዋንጫ እንግዲህ ጨዋታ ጨዋታ ላይም አሲስት ማድረጉንም ጭምር እናስታውሳለን። ትናንትና ደግሞ ጎል አስቆጥሯል። ስለዚህ ለሰማያዎቹ ጥሩ የሚባል ጅማሮን እያደረገ ይገኛል። ቼልሲ የመጀመሪያ ግቡን ያስቆጠረው ሊያም ዴላፕ እንደ ተጫዋች እምነትና በራስ መተማመን ሊኖረን ይገባል ሲል ማሊያውን መልበስ አያስፈራም ሲልም ጭምር ነው የተናገረው። ማሊያው ላይ ያለው ቁጥር ብቻ ነው ያለው ተጫዋቹ። ለእኔ ያን ያክል ትርጉም የለውም፣ መልበስ አያስፈራኝም። ቡድኑን መርዳቴን እንደምቀጥል ተስፋ አደርጋለሁ ሲልም ጭምር ነው ሊያም ዴላፕ እየተናገረ የሚገኘው። እንግዲህ የኒኮላስ ጃክሰን በእነዚህ ጨዋታዎች ላይ አለመኖር በተለይ ሊያም ዴላፕን በደንብ ራሱን ለማሳየትም ይጠቀምበታል ተብሎ ይታሰባል። በትላንትናው ጨዋታ ላይም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። የሪያል ማድሪድ ጨዋታዎች እስካሁን እየተደረጉት የዓለም ክለቦች ዋንጫ ጨዋታዎች በሪያል ማድሪድ ያደረጋቸው የዓለም ክለቦች ዋንጫ ጨዋታዎች ማለት ነው። በአማካይ ከፍተኛ የስቴዲየም ተመልካች በማስመዝገብ ደረጃውን እየመራ የሚገኘው የሪያል ማድሪድ ጨዋታዎች ናቸው። ሪያል ማድሪድ ከአልሂላል ጋር በማያሚ ያደረገው ጨዋታ ከ62 ሺ በላይ ተመልካቾች በስቴዲየም ተገኝተው የተከታተሉት ሲሆን በሁለተኛው ጨዋታም እንዲሁ ከፓቹካ ጋር ባደረገው ጨዋታ ከ70 ሺ በላይም ተመልካቾች ተከታትለውታል፣ የሚል መረጃ ማርካ ይዞ ወጥቷል። እና ሪያል ማድሪድ ያደረጋቸው የዓለም ክለቦች ዋንጫ ጨዋታ ከየትኛውም ክለብ በበለጠ ከፍተኛ ተመልካቾችን እያስመዘገበ እንደሚገኝ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አርዳ ጉሌር ይናገራል። የመጀመሪያውን የምድብ ጨዋታችንን የማሸነፍ ፍላጎት ነበረን፣ የባለመሆኑ ቅር ተሰኝተናል። ቢሆንም ግን አዲሱን አጫወታችንን ለመላመድ ጊዜ እንደሚያስፈልገን እናውቃለን። ሻቢ አሎንሶ እንደተናገረው ይህ የክለቦች ዓለም ዋንጫ ሲጠናቀቅ የተሻለ ቡድን እንሆናለን ሲልም የተናገረው እንዲሁ ደግሞ ፌዴሪኮ ቫልቬርዴን በማሰልጠኔ በጣም ደስተኛ ነው ብሏል አሰልጣኝ ሻቪ አሎንዞ። ምክንያቱም ሁሉም አሰልጣኞች በቡድናቸው ውስጥ እንደ ፌዴሪኮ ቫልቬርዴ ያለ ተጽዕኖ እንዲኖራቸው እንደሚመኙ ጭምር ነው የተናገረው ሻቪ አሎንዞ። ዲን ሀውችሰን በሁለት ጨዋታዎች ላይ ብቻ የማያከራክር ተከላካይ መሆኑንና ከስራ ባልደረቦቹ ጋርም ለመላመድ ጊዜ እንደማያስፈልገው አረጋግጧል ብሎናል። ዲያርዮ አስ በመረጃው ዴን ሃውችሰን የተለየና ድንቅ ተጫዋች መሆኑን ለማሳየትም 180 ደቂቃዎች ብቻ በቂ እንደነበሩለት ተናግሯል። ዲያሪዮ አስ በመረጃው ይህንን አጋርቷል። እንግዲህ በመጀመሪያዎቹ ጨዋታዎች ላይ በጣም ድንቅ የሚባል ጊዜ ነው ማሳለፍ የቻለው። የክለቦች የዓለም ዋንጫን የተመለከቱ አንዳንድ መረጃዎችን እናጋራቸው። ፊፋ ምርመራ መክፈቱን የተገለጸው የፊፋ ዲሲፕሊን ኮሚቴ የሜክሲኮ ክለብ ፓቹካ አምበል ጉስታቮ ካብራል እንግዲህ ምርመራ መክፈቱን አስታውቋል። ተጫዋቹ ቡድኑ ከሪያል ማድሪድ ጋር በነበረው ጨዋታ አንቶኒ ሩዲገር ላይ እንግዲህ ጥቃት አድርሷል በሚል ክስ ቀርቦበት ነበር። አንቶኒ ሩዲገር በጨዋታው እንግዲህ ጥቃት እንደደረሰበት ለጨዋታው ዳኛ ያሳወቀ ሲሆን፣ ዳኛው ግን የፊፋ አሰራርን በመከተል ምልክት አሳይተው ነበር። የፓቹካው አምበል ጉስታቮ ካብራል በበኩሉ እንግዲህ ከጨዋታው ባላል በሰጠው አስቴትም የቀረበበት ክስን ውድቅ አድርጎት እንደነበር ነው የሚታወሰው። አልናስር አሰልጣኙን አሰናብቷል። የሳዑዲ አረቢያው ክለብ አልናስር ከአሰልጣኙ ጋር መለየቱ ነው ይፋ የሆነው። አልናስር በቅርቡ የሾማቸው ጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ በኃላፊነት ላይ ነበሩ ከኃላፊነት መነሳታቸው ይፋ ሆኗል። ጣሊያናዊው አሰልጣኝ ስቴፋኖ ፒዮሊ በቀጣይ የሴሪየውን ክለብ ፊዮረንቲናን ይረከባሉ ተብሎ ነው የሚጠበቀው። አሰልጣኙ ከአልናስር በካሳ 11 ሚሊዮን ዩሮ መቀበላቸው ሲነገር፣ ፊዮረንቲናን በነጻ ይቀላቀላሉ ተብሎም እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። የሊዮን ደጋፊዎች ተቃውመውታል። የፈረንሳዩ ክለብ ኦሎምፒክ ሊዮን ደጋፊዎች የክለቡ ባለቤት አሜሪካዊው ባለሀብት ጆን ቴክስተር ክለቡን እንግዲህ እንዲለቁ ጠይቀዋል። ኦሎምፒክ ሊዮን በፋይናንስ ችግር ምክንያት ወደ ሀገሪቱ ሁለተኛው ሊግ እንዲወርድ መደረጉ ይታወቃል። ይህንን ተከትሎ የክለቡ ደጋፊ ቡድኖች ጆን ቴክስተር ለክለቡ ጥሩ ሰው አይደለም፣ መልቀቅ አለበት በማለትም ነው የተቃወሙት። የክለቡ ደጋፊዎች ባወጡት መግለጫ ይህ የቦታፎግ ደጋፊ አጠቃላይ ከተማውን ለቆ መሄድ ይኖርበታል ሲሉም ተናግረዋል። ለተጨማሪም በከተማው የተለያዩ ቦታዎች ላይም ቴክስተር አውት የሚሉ ደግሞ ጽሁፎችም ተለጥፈው ታይተዋል። ኦሎምፒክ ሊዮን ከውሳኔው በኋላ በድጋሚ እንዲታይለትም ይግባኝ መጠየቁ ነው ይፋ ያደረገው። አደም ላላና ጫማውን ሰቀለ። እንግሊዛዊው የመሀል ሜዳ ተጫዋች የሆነው አደም ላላና በ ሰባት አመቱ ጫማውን መስቀሉ በይፋ አስታውቋል የቀድሞው የሊቨርፑል ተጫዋች አደም ላላና በእግር ኳስ ይወቱ 305 የፕሪሚየር ሊግ ጨዋታዎችን ሲያደርግ ለ3 ዋናበስትም ጊዜ ተሰልፎ ተጫውተዋል። አደም ላላና በእግር ኳስ ይወቱ አንድ የፕሪሚየር ሊግ አንድ የቻምፒየንስ ሊግ አንድ የክለቦች አለም ዋንጫ አንድ ሱፐር ካፕ ዋንጫዎችንም ጭምር ማሳካት የቻለ ተጫዋች እንደነበር እናስታውሳለን አደም ላላና አሁን ላይ ከእግር ኳስ ራሱን ማግለሉ ነው ይፋ እየተደረገም የሚገኘው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘው ይሆናል። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው አክብሮት